እስከ ፍጻሜው አብራችን ቆዩ። በአሜሪካ የስደተኞችና ጥገኝነት ጠያቂዎች አቋም ላይ አስደንጋጭ ለውጥ ስላስከተለው ጥቃት እስካሁን የምናውቀው ሁለት የብሔራዊ ዘብ አባላት ረቡዕ ዕለት ከዋሽንግተን ዲሲ ዋይት ሐውስ በቅርብ ርቀት በጥይት ተመትተው ከባድ ጉዳት ደርሶባቸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት አንደኛው ሲሞት ሁለተኛው ደግሞ በአስጊ ሁኔታ ላይ እንደሚገኝ ተናግረዋል። ጥቃቱን ያደረሰው ተጠርጣሪ አፍጋኒስታናዊ በእስር ላይ ይገኛል። ለጥቃቱ ምላሽ ለመስጠት ትራምፕ ሌሎች አምስት መቶ ወታደሮችን ወደ አገሪቱ ዋና ከተማ ጎዳናዎች እንደሚያሰማሩ ተናግረዋል። በዋይት ሐውስ አቅራቢያ በተፈጸመው የተኩስ ልውውጥ ምን ተከሰተ? ረቡዕ ሁለት ከሰዓት በኋላ ሁለት የብሔራዊ ዘብ አባላት በዋሽንግተን ዲሲ መሃል ከተማ በሚገኘው ፋርጋት አደባባይ አቅራቢያ በቅርብ ርቀት ላይ ተኩስ ተከፈተባቸው፣ ተመትተዋል። ወታደሮቹ በዚህ የቢሮ ሰራተኞች በምሳ ሰዓት የሚንቀሳቀሱበት በ17ኛው እና በአንደኛው ጎዳናዎች ጥግ ላይ ነበሩ። የዋሽንግተን ከተማ ሜትሮፖሊታን ፖሊስ ረዳት አዛዥ የሆኑት ጄፍ ካርሎ፣ ተጠርጣሪው ከጥግ በኩል መጥቶ ወዲያውኑ መተኮሱ ጀመረ ሲሉ ወታደሮች ደፈጣ እንደተደረገባቸው አክለዋል። የዋሽንግተን ዲሲ ከንቲባ ሞሬል ቦውሰር ክስተቱ የታቀደ ጥቃት እንደነበረ ተናግረዋል። ጥቃቱ የደረሰበት ቦታ ከዋይት ሀውስ በቅርብ ርቀት የሚገኝ መሆኑ በርካታ ሕግ አስከባሪ አባላት ለሁለት ተጎጆች የሕክምና እርዳታ ለማድረግና ታጣቂውን ለመያዝ በፍጥነት በቦታው ደርሰው ነበረ። ጥቃት የደረሰባቸው የብሔራዊ ዘብ አባላቱ ወደ ሆስፒታል ከተወሰዱ በኋላ አንዱ ህይወቱ አልፏል። ጥቃቱ ሲፈጸም ትራምፕ ከአሜሪካ የምስጋና በዓል በፊት በፍሎሪዳ በሚገኘው የማር አላጎ መኖሪያ ቤታቸው ነበሩ። በወቅቱ በዋይት ሐውስም አልነበሩም። ስለ ተጎጂዎች ምን እናውቃለን? ተጎጂዎቹ የ20 ዓመቷ ሳራ ቤክስትሮም እና የ24 ዓመቱ አንድሪው ዋልፍ እንደሆኑ ተገልጿል። ሁለቱም የምዕራብ ቨርጂኒያ ብሔራዊ ዘብ ዩኒፎርም የለበሱ አባላት ናቸው። ቤክስትሮም ሐሙስ ዕለት ህይወታ ማለፉን ትራምፕ ተናግረዋል። ሌላኛው ተጎጂ ዋልፍ ብዙ ጊዜ ከተተኮሰበት በኋላ በአስጊ ሁኔታ ላይ እንደሚገኝ ተናግረዋል። ጠቅላይ አቃፊ ፓም ቦንዲ ለፎክስ ኒውስ እንደተናገሩት ሳራ ቤክስትሮም በታንክስኪቪንግ በዓል ወቅት ፈቃደኛ ሆና በሀገሪቱ ዋና ከተማ ተሰማርታለች። እሷም እንደ እንደ ብዙዎች ብሔራዊ ዜቦች ወንዶችና ሴቶች ሁሉ ሌሎች ሰዎች ከቤተሰቦቻቸው ጋር ቤት እንዲውሉ በፈቃደኝነት ትሰራ ነበረ ሲሉም ጠቅላይ አቃፊ ህጓ ተናግረዋል። ስለ ተጠርጣሪው ምን እናውቃለን? የሀገር ውስጥ ደህንነት መስሪያ ቤት ተጠርጣሪው ርሃሙኖ ላሃይ ላክዋል የተባለ ከአፍጋኒስታን የመጣ ወንጀለኛ ሲል ገልጾታል። በቁጥጥር ስር ባለበት ወቅትም ተጠርጣሪው አራት ጊዜ በጥይት እንደተመታ የጸጥታ አካላትን ምንጮች መናገራቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። የ29 ዓመቱ ላንክ በኋላ ለመተባበር ፈቃደኛ ለመሆኑን ባለስልጣናት ተናግረዋል። እንደ ኢሮፓውያን አቆጣጠር በ2021 ወደ አሜሪካ እንደመጣ የሚነገረው ላካንዋል ከሚስቱና ከአምስት ልጆቹ ጋር በሌላኛው የሀገሪቱ ክፍል በዋሽንግተን ግዛት ይኖር ነበረ። ወደ አሜሪካ እንዴት መጣ ላንጓል? እንደ ኢሮፓያን አቆጣጠር በመስከረም 2021 ወደ አሜሪካ የመጣው በጆ ባይደን ፕሬዝዳንት ጊዜ በነበረው ኦፕሬሽን አላይ ዊልካም በተሰኘው አሰራር እንደነበረም ተዘግቧል። አሜሪካ ለ20 ዓመታት ውጊያ ስታካሄድባት ከቆየችው አፍጋኒስታን በ2021 ቀውስ በተሞላበት ሁኔታ መውጣቷን ተከትሎ በአስር 10 ሺዎች የሚቆጠሩ አፍጋኒስታውያን በዚህ ልዩ የስደተኞች ጥበቃ ፕሮግራም ወደ ሀገሪቱ ገብተዋል። ይህም የሆነው የአሜሪካ ወታደሮች ከአፍጋኒስታን መውጣታቸውን ተከትሎ በተከሰተው ውከት ወቅት ነው። ታሊባን ሀገሪቱን መልሶ ሲቆጣጠር ከአሜሪካ ጋር ሲተባበሩ በነበሩ አፍጋኒስታውያን ላይ የበቀል እርምጃ እንደሚወሰድ ስጋት ነበረ። የኮንግረሱ የምርምር አገልግሎትም 77 ሺህ የሚሆኑ አፍጋኒስታውያንን ከአሜሪካ መውጣት በኋላ ለአንድ ዓመት ያህል በልዩ የኢሚግሬሽን ጥበቃ ስር ወደ ሀገሪቱ እንዲገቡ እንደገቡ ገምቷል። ላንኮዋል በአፍጋኒስታን ከአሜሪካ ወታደሮች ጋር ግንኙነት እንደነበረው የኤፍቢአይ ዳይሬክተር ካሽፓቴል ፓቴል ተናግረዋል። የሲአይ ዳይሬክተር ጆን ራትክሊፍ ከሰለላ ድርጅቱ ጋር ሰርቷል ሲሉም ተናግረዋል። ላንኮዋል እንደ አውሮፓውያን አቆጣጠር በ2024 ያቀረበው የጥገኝነት ጥያቄ በዚህ ዓመት መጀመሪያ ላይ ተቀባይነት አግኝቷል ሲሉ አንድ ባለስልጣን ለቢቢሲ ተናግረዋል። በምን ወንጀሎች ይከሰሳል? የዋሽንግተን ዲሲ የአሜሪካ ጥበቃ ጄን ፒሩ እንደተናገሩት በተጠርጣሪ ላይ የተሰነዘሩት የመጀመሪያው ጥቃት ክሶች ወደ መጀመሪያ ደረጃ ግድያ እንደሚለወጡ ተናግረዋል። መጀመሪያ ላይ አስተዳድሩ ላንኳል የታጠቁ የጸጥታ ኃይሎችን ለመግደል በማሰብ በሶስት የጥቃት ክሶች እና በአመፅ ወንጀል ወቅት የጦር መሳሪያ በመያዝ እንደሚከሰስ አስታውቋል። አስቀድሞ የታሰበ ግድያ ነው። ምን እንደሚመጣ የማያውቁ ሰዎችን ለማጥቃት ሽጉጥ ይዞ አድፍጦ ነበር ሲሉ ፒሮ አርብ ዕለት ለፎክስ ኤንድ ፍሬንድስ ተናግረዋል። ግድያ ነው እና አሁን የምንመለከተው እንደ ግድያ ወንጀል ነው። የትራምፕ አስተዳደር እንዴት ምላሽ ሰጠ? ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ ትራምፕ በፓላም ፒች ፍሎራድ ውስጥ ከሚገኘው ማር አላጎ የተንቀሳቃሽ ምስል ምልክት ለቀዋል። ጥቃቱ የሽብር ተግባር እና በሰብአዊነት ላይ የተፈጸመ ወንጀል ሲሉ ገልጾታል። ትራምፕ አሁን ካሉት ወደ 2200 የሚጠጉ ወታደሮች በተጨማሪ ሌላ 500 ብሔራዊ ዘብ አባላት ወደ ዋሽንግተን ዲሲ እንደሚያሰማሩ ተናግረዋል። የብሔራዊ ዘብ ወታደሮች እንደ ጦር ወታደሮች ሆነው ለማገልገል ሊሰማሩ የሚችሉ የተጠባባቂ ኃይል ናቸው። ነገር ግን ሕጉን ማስከበር ወይም ማሰር ስለማይችሉ የተወሰነ የስልጣን ነጻነት ብቻ አላቸው። ትራምፕ በነሐሴ ወር በሀገሪቱ ዋና ከተማ ውስጥ ከቁጥጥር ውጭ ብለው የጠሩትን ወንጀል ለመዋጋት ወታደሮችን አሰማርተዋል። ወታደሮቹ ከተላኩ በኋላ በሀገሪቱ ዋና ከተማ ውስጥ ያለው አጠቃላይ ወንጀል ቀንሷል። ይህም ትራምፕ ወታደሮቹን በጎዳና ላይ በማሰማራታቸው እንደሆነ ይገለጻል። የትራምፕ አስተዳደር የተጠርጣሪውን ማንነት አጉልቶ በማሳየት አሜሪካ ከአፍጋኒስታንና ከሌሎች ሀገራት ወደ አሜሪካ የሚመጡት ስደተኞችን በተመለከተ ያለውን አካሄድ ለማጠናከር የታለሙ የተለያዩ እርምጃዎችንም ይፋ አድርጓል። ጥቃቱ በተፈጸመ በረቡዕ ዕለት ከአፍጋኒስታን የመጡ ሁሉንም የስደተኝነት ጥያቄዎች ታግደዋል። በማግስቱ የአሜሪካ የዜግነት እና የኢሚግሬሽን አገልግሎት ከ19 ሀገሮች ወደ አሜሪካ ለተሰደዱ ግለሰቦች የተሰጠውን የመኖሪያ እና የስራ ፍቃድ እንደገና እንደሚመረምር አስታውቋል። ትራምፕ ከዚህ በፊት ያላደጉና ታዳጊ ሀገሮች ለመግለጥ ጥቅም ላይ የዋለውን ቃል በመጠቀም ከሁሉም የሶስት ዓለም ሀገሮች ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸውም ተናግረዋል። ዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ አርብ ዕለት በኤክስ ገጻቸው ባገሩት ጽሑፍ የትራምፕ አስተዳደር እያንዳንዱ የውጭ ዜጋ በተቻለ መጠን ከፍተኛውን ደረጃ እስከሚመረመርና እስኪጠራ ድረስ ከሁሉም ሀገራት ለሚመጡ የጥገኝነት ውሳኔዎች ያቁማል ብለዋል። ሰላም ጤና ይስጥልኝ ውድ የዩቱብ ቤተሰቦች እንዴት ናችሁ?